ጥሮስ ያ ጴጥሮስ በእንባው ብዛት ሲማል ይሁዳ በስንትናው እንደወጣ ሲቀር እኔ ግን እኔ ግን አለው እኔ ግን አለው ከአንዱ ሳልሆን ሁሌ ጠራህ አለው ጽድቅ እንዳለው ፍጹም ያንተን ትዕዛዝ እንደጠበቀ ሰው ጠብቀኝ ደግፈኝ አግዘኝ እላለሁ። ታውቀዋለህ የኔ ኃጢአት በጣም ያጸይፋል። ታውቀዋለህ የኔ ቁስል እጅግ ይከረፋል። በበደል በክፋት ለቆሰለ ልብ ላደፈ ገላ ይቅር የምትልበት ቦታ አለ ስፍራ። ዘማች ለነበረች ስንት አዳም ለጣለች አንተ ባጸደቅከው ገላ ፍጹም ላልከበረች ቅዳሴ ለማታቅ ማህሌት ላልመጣች ጾም ጸሎት ላልገባ ስግደት ላልሰገደች ለበደል ለኃጢአት ራሷን ለሸጠች አለ ቦታ አለ ስፍራ ፍጹም የሚራራ የሚያወጣ ከዚህ ሁላ ስቃይና መከራ መሸፋፈን ክብራን መገደል ለተካው በሰጣት መልክ ለማትመካሰው ሰው በእሜ በዘመኗ ፍቅርክ ለማይገባት ለቤት ስርዓት ወጉ ላይ ደረሳት አለክ እረፍት አለክ ሰላም ስጋ የሚያድስ ነፍስ የሚያለመልም አውቃለሁ አውቃለሁኝ አይደክ ምክም ምንን መጠበቁ፣ ይገባኛል አሰለች ምንን መናፈቁ። ግን እኮ ግን እኮ ያለበስከኝ የጸጋ ልብስ ቆሸሸ መነቸከ፣ በወጉ እንኳን ሳይለበስ ቆሸሸ ቆሸሸ እኮ መነቸከ፣ በወጉ እንኳን ሳይለበስ የሰራከውን ገላ በገንዘብሽ ተሸጣል። ያጸደከው አንደበት በውሸት ተዋጠ፣ ጸጉር እንኳን ሳይቀር በሌላ አጌጠ። የረከሰ ትወዳለህ የረከሰ ትወዳለህ፣ ከህግ የመጣ የጠፋ ትፈልጋለህ። አርፍዶ የመጣ ደግሞ ደግሞ ከአስር አንድ እስካታ ነፍስ ስጋዬ በሳት እስኪቀጣ፣ ወደኩኝ ረከስኩኝ አንተን አጣሁኝ። ሰንበት ከስራ ሁሉ አንተ ያረፍክባት፣ ለኔ ግን ሆናለች ጨርቅ ምጥልባት፣ መጨፈሪያ ቀን የዝሙት ምሰራባት። ስንት የተዋረደ የወለደ አንጀት፣ ስንት የተሰደበ ያሳደገ ጉልበት፣ ትንሽ ትልቅ አላው ሁሉ ሰድብ ያለው፣ ማዋረድን እንጂ ክብሩን የታውቃለው የታውቃለው። ወንበዴ ነኝ እኔ ወንበዴለኛን የስንት ህይወትን ቀማው ነፍስ ባላጠፋም በቁም ገድያለው። በሐሰት ተስፋው ሰውን ቀብሬያለሁ። ብቻ አባቴ ካንተ አታብድለኝ መታቀፉን አፈቀኝ ዓለም ስትከዳኝ መጠለል ፈለኩኝ ሰው ሁላ ሲጠላኝ ዘወትር መስቀል ከአንገት አንጠልጥዬ። ለምን ሰው ኢየሱስ ናታ ብዬ እኔ ግን በደልኩ በዛ መከራዬ ደግሜ ያስከፋው አቤት አበሳዬ። የጴጥሮስን ባስ ጠይቅ ለልህ አጣቴ ልመለስ ደምጣ ካንተ ከዘላለም ቤት ለሰባት ጊዜ